ሰው የሆነልን ከሁለት አካል አንድ አካል የሆነ ከሁለት ባሕርይ አንድ ባሕርይ የሆነ እኛን ለማዳን በእኛ ውሃይ የተገለጠ እኛን በደመ ፈሳሽነት ያከበረ መድኃኔዓለም ብለን የምንጠራው ዳግም ግን ለፍርድ የሚመጣ ላመኑበት አምላክነቱን ተረድተው አምላክነቱን አምነው፣ አዳኝነቱን አምነው፣ በደም ማኅተሙ ታትመው፣ በልጅነት ከብረው ለወሩ ዋጋ ሊሰጥ የሚመጣ አምላክ ነው። ስለዚህ እሱ ነው ኢየሱስ ጠሮ ከነሱ ጋር ያን ነበር ሲነጋገሩ ኢየሱስ ኢየሱስ ጌታ ኢየሱስ ክርስቶስ እንዲያላችሁ እየተወለዳችሁ ስትሄዱ ስለርሳችሁ የምትነጋግሯቸው እነዚህ ነገሮች ምንድን ናቸው? አሁን የእዛ ልጆች ሁለቱ የሚነጋገሩት ስለ አንድ ነገር ነው እያቸዋለሁ። ስለማን ነው? ስለ መድኃኒዓለም ክርስቶስ፣ ስለ ኢየሱስ ክርስቶስ፣ ስለ እሱ ምን እንደሚነጋገሩት ኢየሱስ ክርስቶስ ለሰው ልጆች ስጋ ለብሶ ሰው ተገልጦ እውር ስላበራ፣ ጎባጣ ስላቀና ሕሙም ስለፈወሰ ሙት ስላነሳ ተስፋ ለቆረጠ ተስፋ ስለሆነ ዓይን ለሌላቸው ዓይን ለሆነ ብርሃን ለሌላቸው ብርሃን ብሎ ነው የመጣው። ጌታ በቀናት ተነሳስተው አይሁድ በለታያል ያደረሱበትን መከራ እያሰበው ያይደረሰበትን ግፍ እያሰቡ ፊታቸው ተወለጓል። ያዘነ ሰው ፊቱ ምን ይሆናል? ፊቱ የደስታችሁ ይታይበታል አይታይበትም? ፊቱ ተወለጉ። ፊቱ የሆነ ስሜት ይታይበታል። እኔ እንዲህ አስነት ሰማችኋል። ሌላ ነገር ፊታቸው ላይ የሚታይ ውስጣቸው ላይ ውስጣቸው ልባቸውን የሰበረው ልባቸውን ያሳዝነው ያንድ የኢየሱስ ክርስቶስ መከራ ነበር። ስለ እሱ እየተነጋገሩ ሲሆኑ የሚነጋገሩለት ጌታ ኢየሱስ መከራ የሚያስሩለት ጌታ ከእነሱ ጋር ጌታችን ኢየሱስ ክርስቶስ መድኃኒተ ዓለም ክርስቶስ ማቴዎስ ወንጌል ምዕራፍ 18 ቁጥር 20 ላይ በእኔ ስም ሁለትም ሶስትም ሆኖ በተሰባሰቡት መካከል እገኛለሁ። አሁን ሰዎች የሚያወሩ ስለ ኢየሱስ ክርስቶስ ነው። ስለ እሱ ስለሚያወሩ እሱ አውሯቸው ይሄደ እኛ ስንገናኝ ስለማናወራ፣ ስንገናኝ ከጓደኛችን ጋር ከእህታችን ከወንድማችን ጋር ከቤተሰብ ጋር ስንገናኝ፣ እኛ ክርስቲያኖች በክርስቶስ ክርስቲያን ተብለን የምንጠረው ስለማናወራለን፣ ስለ ክርስቶስ እናወራለን፣ ስለ ዘላለም ህይወት እናወራለን ስለ ጽድቅ እናወራለን። ስለ ቅድስና እናወራለን። ስለ መልካም ነገር እናወራለን። እግዚአብሔር ልጆች ባለም ያለው ልንተው ወደ እግዚአብሔር ቤት እንኳን ስንመጣ ቅዳሴውን አስቀድሼ ጸሎት አድርሼ ወንጌል ሰምቼ ዝማሬውን ዘምሬ በረከት አግኝቼ ተባርኬ እመጣለሁ ብለህ ስንመጣ፣ በእግዚአብሔር ቤት ስንመጣ በቅዱስ ነው መታ ስንቆ ጸሎት ስለ እግዚአብሔር እናወራለን እናወራለን። ስንገናኝ ሀሜቱ አይቀድመን አንዱ ስናነሳ አንዱ ስንጥር

ስለዚህ አንድ ክርስቲያን ሁሉ ጊዜ አምላኩ ክርስቶስ በክርስቶስ ክርስቲያን ደም የተጠራ ክርስቲያን ክርስቶስ እያሰበ ነው የሚገባ። ክርስቶስን ስናስ በመካከላችን ክርስቶስ ይገኛል። ይዛው ነው ነው ሀባሉ ክለቶረ ወሰነሱ ሲባል መምህርና ደቀ መዝሙር መምህር ሲያስብ ደቀመዝሙር ሲማር እግዚአብሔር በመምህሩ ላይ ያለው ለመምህሩ የረቀቀውን ምስጢር ያቆላነታል፣ የጠመመውን ያቀናነታል፣ የጎደለውን ይሞላነታል፣ የራቆን ያቀርብለታል እግዚአብሔር በደቀ መዝሙሩ አድሮ የሚማረትበት በጎና ሰሌዳ ላይ እንዲሳ ባይብረው እንዲያድር ያደርጋል። እግዚአብሔር በምምርና በዝም በህዝብ መካከል ይገኛል። በመካከላችን አሁን አለ ታምናላችሁ? አለ ምናምን አለ መቶ በመቶ ስለዚህ ጌታ ስለ ሱ ስለሚነጋገሩ አብሯቸው። ይሄ የእግዚአብሔር ልጆች ስለ ክርስቶስ መከራ መስቀል ስናስብ፣ ስለ አምላክነቱ ስለ ቸርነቱ ስለ ብረቱ ስናስብ አምላካችን ትናገር ይሆናል ስላል የምናስብ ከሆነ ግን እግዚአብሔር ከእኛ ጋር አይሆንም። ሌላ አካል አለ የፅርቅ ጠናት የኃጢአት ምንጭ አውሃን አሰብ የተነገረለት ያንሎስ ሰይጣን ከኛ ጋር የሚጠጋ እኛ ስንገናኝ ሀሜቱን ተኮሉ ጥፋቱን በደሩ ዝሙቱ ርኩሰቱን ስናወራ የሚጠጋና አካል ሌላ አካል። ስለዚህ እግዚአብሔር ልጆች እግዚአብሔር የምንፈልግ ከሆነ ለመክበር ተፈለግ ስንገናኝ ነገር እግዚአብሔር እናወራ ነገር እግዚአብሔር እንነጋገር ስለ እግዚአብሔር ቸርነት ስለተደረገልን በጎ ነገር ስና ሰ እዚ መካከላቸው እ ሰዎች ስለ ክርስቶስ መከራጃ ሰው ፊታቸው ጠብሎ ጠሩቦ ይጓዛሉ። ስለ እሱ መካር የሚያሰሙለት ጌታ ትጋለና ከነሱ ጋር ይጓዝ ጀመር። ግን እንዳያውቁት አይናቸው ተይዞ ነበር። አይናቸው ምን ብሎ ነበር ተይዞ ነበር? ምን እንዳሉት እንዳያውቁት አይናችን ተይዞ ምን ነበር ማለት ማስተዋል አይችሉም ነበር ክርስቶስ መሆኑ ኢየሱስ መሆኑ አልተረዱም ነበር። አይናቸው ተያዘ ብለህ ከማወቅ ነው ከማስተዋል ነው እንጂ አይናቸው እያየ ጥያቄ ነው የሚሉት። የታየ ጥያቄ ጠየቃቸው። ቀበብ ባነሳና ምን አለ አንተ በኢየሩሳሌም እንግዲህ አሁነ ለብቻ ትኖራለ በኢየሩሳሌም ሰሞኑን የሆነው ነገር አልሰማ ኢየሩሳሌም ምድር ላይ የሚወራ ወሬ የሚነገረው ነገር አንድ ነገር አለ እሱ በእግዚአብሔርና በሰው ፊት ብርቱ ነቢይ የነበረ እውነተኛ የነበረ

ያለው እንደሆነ ተስፋ እናደርግ ነበር። ተመልከቱ፣ ቅድም ብያቸዋለሁ። በጎላ ሁለት ነገሮች ይታዩባቸው ነበር። አንደኛ እምነት ጎሏቸዋል። ሁለተኛ ተስፋ መቁረጥ ይታዩባቸዋል። አሁን እኛ ግን አለ እስራኤልን የሚበሽ የሚያድን፣ የሚታደግ እንደሆነ ተስፋ እናደርግ ነበር። ነበር የሚለው ግስ አላፊ ማለ ነበር። ከተባለ አሁን የለም ማለት ተስፋ እናደርግ ነበር። አሁን ግን ተስፋቸው መ

ተጉዳላችሁ ብዙ ጊዜ ስለምንማሩ ስለምትማሩ፣ ወንድሞቹ የሸጡት ወንድሞቹ በቅናት ተነሳስተው ራእይ ስለሚያይ እግዚአብሔር ወደፊት የሚሆነውን ነገር ስለገለጠለት እሱም ደግሞ ያየውን ለአባቱ ለወንድሞቹ ስለሚናገር ቀንተ ወንድሞቹ፣ በእኛ ላይ ነገር ሊነግስብን ይችላል ይሰለጥን ይችላል በሚል ቅናት፣ ሰይጣናዊ ቅናት አድሮባቸው ለወንድሞቹ በግ እየጠበቁ እሱ ስንቅ አቀብሎ እንዲመጣ ምግብ አስይዞ አባቱ ሲልከው ወንድሞቹ ሞቹ ባለ ላይ ይወጣ ጉድ ግለ ነው ብለው መከሩበት። ነገር ግን በሮቤል አማካኝነት ሳይገደል ወደ ጉድጓድ ይጣ ተደረገ። ከዛ በሄዳ አማካኝነት ወደ ግብፅ ተሸጠ። ዮሴፍ እግዚአብሔርን ሌላ ሊቀውት ዘምስለ ዮሴፍ ተሰይጠ ከዮሴፍ ጋር ተሸጠ ይላል መጽሐፍ። እግዚአብሔር ከዮሴፍ ጋር እግዚአብሔር ተሸጠ፣ እግዚአብሔር ተሸጠ፣ እግዚአብሔር ከዮሴፍ ጋር ተሸጠ ማለት ከዮሴፍ ጋር መኖሩ

እልህ ገዞ እሱ አወቃቸው፣ እነሱ አላወቁትም። እሱ በጥበብ የሆነ ከእቃቸው መካከል ጽሁ አስገባና ከቢንያም አውቋቸዋለሁ ከሱ ወንድም ቢኒያም ማለት የእሱ ወንድም ነው። የራሔል ልጆች ናቸው እነሱ ዮሴፍና ቢንያም። አስራ ሁለት ናቸው። ከአስራ ሁለት ሁለቱ ናቸው። በዚህ ምክንያት እሱ ሲያስፈትሽ ከቢንያም አቅማዳ ከዚያ ውስጥ እየተገኘ እሱ እሱን አለቅም አላችሁ። ይሁዳ ተጠጋና ምንዳታቀላችሁ እኒ ወንድማችን የወንድማችን ለእናት ሁለት ነበሩ። አንደኛው ወንድሙ ሞቷል። ሞቷል ዮሴፍ ነው። እነሱ አላወቁትም። የሚጠይቃቸው ዮሴፍ ግን ምን ያው ዮሴፍን ምን እያለ ሞተ አልእያላ ነበር። ሞተ ሚባለ ዮሴፍ ነው። የሚያናግራቸው ዮሴፍ ነው። እንደዚህ ሁሉ ኢየሱስ ክርስቶስን ከደቀለባ ጋር ሲሄድ? ስለ ኢየሱስ መከራ ይነግሩታል። የሚነገሩት እሱ ራሱ እነዚህ እያሉ፣ ከዛ በኋላ ጌታ ኢየሱስ ክርስቶስ የወቅሳቸው ጀምር እናንተ ተማመን የዘገያቸው የሰነ የሰነፋችሁ። ጌታ ኢየሱስ ክርስቶስ እኮ ብዙ ነገር ነግሯቸው በማቴዎስ ወንጌል ምዕራፍ 12 ላይ ስናይ በዮናስ ምሳሌ ነግሯቸው ዮናስ በከርስ አንበሪ ሶስትና ሶስት ቤት አድኖ እንደተነሳ እንደወጣ ሁሉ ከካሳር ወይ እንደወጣው ሁሉ ክርስቶስም ባይ በቀናተኞች ተላልፎ መከራ ተቀብሎ ወደ መቃብር ገብቶ በሶስተኛው ቀን እንደሚነሳ ነግሯቸው ያንን ዘንግተዋል። ነገር ግን ኢየሱስ ክርስቶስ እየነገራቸው እርሱም እናንተ የማታስተውሉ ነቢያት የተናገሩት ሁሉ ልባችሁ ከማመን የዘገየ ክርስቶስ መከራ ይቀበል ዘንድና ወደ ጥሩ ይገባ ዘንድ ይገባው የለምን ከሙሴና ከነቢያት ሁሉ ጀምሮ ስለዚህ በመጻሕፍት የተጻፈውን እየጠቀስ ይነግራቸው ነበር። ሲነግራቸው ግን ውስጣቸው የሆነ ስሜት ይሰማቸው ነበር፣ የሆነ ልባቸው ይቃጠላል። ይህ ስሜት እየሰማቸው ወደሚሄዱበት መንደር ቀረቡ። እርሱም ከነሱ ይርቅ ጀመር፣ ሮቅ የሚሄድ መሰላቸው። ነሱ እዚ ልጆች እናስ ኢየሩሳሌም ቤተክርስቲያን ምሳሌ ናት። እሱ ክርስቶስ ኢየሱስ የሞተው ለሰው ልጆች ክብር እሱ ዝቅ ብሎኛ ያከበረ በደሙ ፈሳሽነት የቀደሰን አምላክ። እነዚህ ሰዎች ባለ ማመንና ተስፋ በመቁረጥ መካከል ሲሄዱ ሊመልሳቸው፣ ካለማመን ወደ ማመን ሊያመጣቸው፣ ተስፋ ከመቁረጥ ወደ ተስፋ ተስፋቸው ሊመመልም ሊያመጣቸው ከነሱ ጋር ይሄ ነበር እግዚአብሔርቶች ዛሬ የሚኛው በተለያየ ምክንያት ኢየሩሳሌም ቤተ ክርስቲያን ስንርቅ ከወንጀሉ ከጣይነ ቅዳሴ ከጣይነ ዝማሬው ከስንርቅ ጌታ በመምህራን አድሮ ይመጣል። ስንደክም ያበረታታል። ስንጠፋ ሊፈልገን ተስፋ ስንቆር ተስፋችን ያለምን ስናዝን ያስናምና በመምህራን አድሮ ይመጣል። በተፈጥሮም ይመጣል። በመጻሕፍትም አድሮ እግዚአብሔር ይመክራል። ባይሟችን እግዚአብሔር ይመጣል። ስንት ጊዜ መከረን እግዚአብሔር ይመጣ ከቤቱ ስንሸሽ፣ ወደ ኋላ ስናፈገፍግ፣ አለም ሲማርከን ስንት ጊዜ መጣ ወደኛ ቤት።

ይነሳ እሱ እነሱ እኮ ተናግረዋል። ስለ እሱ የተነገረውን ነገር እያነሳ ይነግራቸው ያስተምራቸው ነበር። ከዚያ በኋላ ግን መጨረሻ ላይ ሰዓቱ ሲመሽ፣ በተኮርኮረ ፀሐይ ፀሐዩም እየጨለመ ሲሄድ እየታከተ ከነሱ ይርቅ ጀመር። ልባቸውን እየቀሰቀሰ ቆይቷል። እሱ ሲነግራቸው ልባቸው ነገር ይሰማቸዋል፣ የሆነ ስሜት ይሰማቸዋል። መጨረሻ ላይ ከነሱ ሲል ግን አዘሙለት፣ ጨልሟል እኮ ነው ሰዓት መሽቷል። ከኛ ጋር እደር ብቻህን ብቻህን ስትሄድ ችግር ሊገጥም ይችላል። ብቻውን የሆነ ሰው ቢወድቅ የሚያነሳው እ የለም ብቻውን የሆነ ሰው ብቸኛ ብቸኛ። ስለዚህ አዘኑለት፣ ራሩለት ብቻ እናሉት። የእግዚአብሔር ልጆች ይገርም ነው። ሰው ሰው ለሌላቸው ሰው የሚሆን እየታኮ ነው። ብቸኛ ለሆነ ሰው የሚሆን ረዳት ለሌላቸው ረዳት የሚሆን እሱ ነው። እነሱ አላወቁትም እንጂ ግን እነሱ ራሩለትና ከእኛ ጋር እድር ብቻ ራ የረ ዛ ልጆች እራይ ካለን አምላካችን ከእኛ ጋር ይሆናል። መልካም ነገር ነው። ዛሬ ብ የሰው ልጅ ልብ ጨካል ዋል አንዱን አንዱን ጠፋት ነው አንዱ አንዱን አንዱ አንዱ የሞት ነገር ጭካን የመላበት በዚህ አይነት የዋላ ነው አናገኘው። ሁለተኛ እረራዬ ከልባችን ከጠፋ እግዚአብሔርን አናገኘውም። በማቴዎስ ወንጌል ምዕራፍ 11 ምን እንደሆነ ኖህ ቤቱ እናንተ ሸክ የከበዳችሁ ወደ እኔ ኑ ካለ በኋላ የሚላና እሱን ላሉለትና ከእኛ ጋር እደር ግድ አሉት ነው የሚለው መጽሐፍ ቅዱስ ነው። ከዚህ በኋላ እነሱ ከእኛ ጋር እደር ማታ ቀርቧል፣ ቀኑም ሊመሽ ጀምሯል ብለው ግድ አሉት ከእነሱም ጋር ሊያደርገባ የእግዚአብሔርቶች ወደ እነሱ ጋር እነሱ ጋር ሲገባ ነው ታሪክ የተቀየረው። ከዛ በፊት አብሯቸው ተጉዟል። ከዛ በፊት ነግሯቸዋል። ስለ ነቢያ ትንቢት ተናግሯል። ስለ እሱም ምን መደረግ መሆን እንዳለበት ስለ ክርስቶስ የተነገሩት ነገሮ ወቅቸው። ከዚያ ግን ይርቃቸው ጀመር። እነሱ ፈቃደኛው ከእኛ ጋር እደር። የእግዚአብሔር ልቶች፣ ብዙ ጊዜ ወንጀል ተምረናል፣ ብዙ ጊዜ ጸለየናል፣ ብዙ ጊዜ ዘመረናል። ግን ብዙ የተሰወረብን ነገር አለ። ፅድቅ ተሰውሮብን፣ ፍቅር ተሰውረብናል፣ አንድነት ትርቆል። እነዚህ ነገሮች የረገሰ እንዲጎላለን አውቀናል። ክርስቶስ በመምህራን አዘው በፊታችን ላይ ቆሞ ተናግሯል፣ አስተምሯል። ስለዚህ ጌታዬ እባክህ በእኔ ልቦና አደር፣ የጠመመውን አቅናልኝ፣ የጎደለውን ሙላልኝ፣ የራጎናነበኝ እባክህ አደር ብለው ፈቃደኛ መሆን ወደ ልባችን ሊገባ። እሱ በእኛ ልብ ከገባ ወዳጄ የጎደለ ይሞላል። እሱ በእኛ ልብ ከገባ የጠመመው ይቀናል። ድንቁርና ከኛ ይወገዳል። አለማመን ከኛ ይርቃል። ጥንካሬ፣ ጽናት፣ እውቀት በልባችን ውስጥ ይቀመጣል። ከእኛ ጋር ድሏሉት። እርሱም ከእነሱ ጋር በማዕድ ተቀምጦ ሳለ እንጀራውን አንስቶ ባረከ፣ ቆርሶም ሰጣቸው። ከዚያ በኋላ ምንድን ነው የሚለው? አይናቸው ተከፈተ። ቁጥር ሰላሳ ለ አይናቸው ተከፈተ፣ አወቁትም። አይናቸው ምን አለ? ምን አለ? አይናቸው ከዛ ፌፍት አይናቸው ሽ ነበር እያልኩ ነው ይሄት ባለ እናደረገን ማዱ ንግስቱን አነሳ፣ የሚበሉትን ቆርሶ ተሰጣቸው። ሲበሉ ምን አሉ? አይናቸው ምን አለ? ተከፈተ፣ አይናቸው ተከፈተ። ማለት አይናቸው ተጨፍኖ ነበር ማለት ማወቅ ተሰጣቸው፣ ማስተዋል ተሰጣቸው። አወቁት አወቁት። የእግዚአብሔር ልጆች ክርስቶስን ይዘው ያላየነው ያን ሲገባ ፈቃደኛው እና ሀዋ ከኛ ጋር ሲሉት ወደ ቤት ሲገባ ነው ያ የተገለጸላችሁ። ብዙ ነገር ረቆብን፣ ብዙ የራቀብን፣ ብዙ እውነት እንነጋገር ዛሬ የታለ ፍቅር፣ ጥላቻ ከኛው ጀምሮ ካገልጋዮች ጀምሮ፣ አንድነት የታለ ፍቅር፣ የታለ መተማመን፣ የታለ ይህ ሁሉ እንዴት ነው? ታይናል ይችኮ የሰማይ ዛቲት ይወት አለ ሰማይ። ይቺ የሰማይ ደጅ እኮ ናት፣ ረቂቁን ዓለም የምናይባት የዘላለም ሕይወትን የምናይባት ረቂቁን አምላክ የምናይባት የሰማይ ደጅ፣ እውነት የሚነገርባት ጽድቅ የሚነገርባት ያዘኑ የሚጽናኑባት የወደቁ የሚነሱባት የረከሱ የሚቀደሱባት የሰማይ ደጅ ናት። ይቺ ታለበሲረቁመን ረቂቁን ዓለም ካላየን የት እናየዋል? በስጋይወት በነፍስ የምናየበት ጽድቃችን ቅድስናችን መልካም አምልኳችን ነው ትሩፋታችን ነው ጾም ጸሎታችን ነው ምጽዋታችን ነው። ይህ አለን ይህ አለን። ስለዚህ እግዚአብሔር ልጆች አምላካችን እግዚአብሔር ከእኛ ጋር እደር አሉ። ወደ ንሱ ሲገባ ሁሉ ነገር ተቀየረ፣ ታሪክ ተቀየረ፣ አይናቸው ተከፈተ፣ ማስታወቅ ተሰጣቸው፣ አወቁት።